ዲያቆን ትዝታው ሳሙኤል ዘርፌ የከበደና በጋሻው ከረጅም ዓመታት ቆይታ በኋላ ዳግም ተገናኙ። ሁለቱም በኦርቶዶክስ ተዋሕዶ እምነት ቤተ ክርስቲያን ውስጥ እያሉ በጣም እንደሚቀራረቡ ጭምርም አጠቃላይ በአንድ ወቅት በአንድ ላይ የወጡት ቡድኖች እንደሆኑም የአደባባይ መረጃዎች ናቸው። በጋሻው ትዝታው ዘርፌ በተመሳሳይ ነበር የወጡት። ከቤተ ክርስቲያኒቱ ታድሶ በሚል ጉዳይ ነበር ከቤተ ክርስቲያኒቱ የወጡት። ከዛ በኋላ ትዝታው ከሀገር ወጣ ዘርፌ እዚህ ስታገለግል ነበር በተለያዩ መድረኮች ላይ ከዛ በቅርቡ አሮማ ቤተ ክርስቲያን በመመስረት በአደባባይ እንግዲህ ወጥቶ መግለጫ መስጠቱም የምታወሱ። በጋሻው ትዝታው አየር ማረፊያ ስደርስ ደማቅ አቀባበል ካደረጉት ሰዎች መካከል አንዱ ነበር። ዘርፌ ጋር ዛሬ እንደተገናኙ ረጅም ጊዜ ቆይታ በኋላ እንደተገናኙ ጭምርም ነው የወጡት መረጃዎችን በማስመልከትም ለእናንተ ይዤላችሁ የመጣውት ሚኪ ነኝ ከሚኪታ ቦርንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ ያገኙ። ለእሳታት ካሉኝ አጫጭር መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁም።